አሰላሙ ዓለይኩም ረህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁኝ። እንደናችሁ ቤተሰብ? እኔ አልሐምድላ ረብልአለሚን ሰላም ነኝ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አውል በማድረግ ሙሉ ለሙሉ ቤተሰብ ሆኖ ፕሊስ ቻናሌን ሰብስክራይብ አድርጉኝ። ነበሮችም ደግሞ ላይክ፣ ሼር፣ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ እንግዲህ ማለት ነው ልብ ብላችሁ አዳምጡ በኋላ እንዴት ነበረ፣ ምንድን ነበረ ብላችሁ በኮሜንት ብትጠይቁኝ ለእያንዳንዳችሁ መልስ መስጠት አልችልም። እውነቴን ነው የምናግራችሁ፣ ውሸቴን አይደለም። በተለይ መዲና ያላችሁ ማለት ነው። በተለይ መዲና ያላችሁ ልጆች፣ አምስት ሴት ልጆች፣ አምስት የመዳም ቅመሞች፣ ከፊል የምትፈልጉ ካላችሁ በእርግጠኝነት በውጭ መስራት የምትፈልጉ ማለት ነው አምስት አምስት ሴቶች ካላችሁ እዚህ ጋር ቁጥሬን አስቀምጣለሁ። በቁጥሬ መሰረት በቴሌግራም እየገባችሁ አናግሩኝ። እኔ ዝም ብዬ ሰው አይደለም መሰጣችሁ የኔን አሰሪ ልጇ እህቷ ናቸው የሚፈልጉት። ሶስት ሰዎች አሉ። ሶስቱ ምናልባት የኔ ሴትዮ ሁለት ይዛለሁ ብላለች። እነዛኞቹ ደግሞ አንደኛ የተሆቱ አሁንም ሁለት ልጇ አንድ አምስት ሰው ይፈልጋሉ። ስለዚህ በውጭ ናችሁ ምንም ከእሱስ ነገር ከእንደዚህ ከትርኪ ምርኪ ነገር ነፃ የሆናችሁ ራሳችሁን የምታቁ በስነ ስርዓት ማንነታችሁን ውስጣችሁን የምታውቁ ልጆች እዚህ ጋር ቁጥሬ እናስቀምጥላችኋለሁ። በቁጥሬ መሰረት በቴሌግራም ብቻ ደውላችሁ ማን ነው። ባትደውሉም ችግር የለም ቴክስት አድርጋችሁ በውስጥ አናግሪ ማለት ነው። ለእነሱ ልክ እንደ መክተብ እንደምትከፍሉት ብር ትከፍላላችሁ። በአመትም አላችሁ፣ በሁለት አመትም አላችሁ። ኢቃማችሁን ያስጀድዱላችኋል፣ ይጀድዱላችኋል ማለት ነው። ምንም በተለይ ደግሞ ኩፌራ እንደዚህ ከፍ ከፍ ያለ ስራ ያላችሁ ልጆች ብዙ ጊዜ ኢትዮጵያ የማትመላለሱ ምሳሌ በሁለት አመት በሶስት አመት ችግር የለም። እውነቱን ነው የምነግራችሁ ማለት ነው እኔ ምሳሌ በየወሩ በየሶስት ወሩ እጃዛ የምትሳፈሩ ከሆነ ይሄ እንግዲህ ምናልባች ብር ጨምራችሁ ትነጋግሩ ይሆናል። ነገር ግን ሁል ጊዜ እጃዛ ወደ ኢትዮጵያ መሳፈር የማትፈልጉ ትኩረታችሁ፣ ስራችሁ እና ስራችሁ ላይ ብቻ የሆናችሁ ልጆች አናግሩኝ፣ እኔ አገናኛችኋለሁ ማለት ነው። በተለይ መዲና ያላችሁ ጅዳ፣ ሴትዮ የእህቷ ጅዳ ነች። እኔ ደግሞ ያለሁት መዲና ነኝ። ልጇ መዲና ነው ማለት ነው ያለ ነው። ስለዚህ ኩፌራ የምትሰሩ ልጆች፣ በቃ ጥሩ ካፒታል አለን የምትሉ ልጆች ቅድሚያ እናንተ ቻንሱን ብትጠቀሙ በጣም አሪፍ ነው። ለምን ብትሉ እናንተ ትቶሎ መሳፈር አትፈልጉም። በቃ ምንም የሚያገናኛችሁ ነገር የለም። ይህ የኢቃማችሁ እድሳት ጊዜ ብቻ ነው የምትገናኙት ማለት ነው። ስለዚህ እዚህ ጋ ባስቀመጥኩት ቁጥር መሰረት በዋትሳፕ በኢሞም አይደለም በቴሌግራም ሪከርድ ከሆነ ሪከርድ እንዳታበዙ፣ አጠራርጋችሁ አርጋችሁ ቴክስት ከሆነ ቴክስታችሁን ችግር የለብኝም አንብቤ መልሳችሁን እሰጣችኋለሁኝ። መጨረሻ ሰዓት ላይ ተተስማማችሁ አገናኛችኋለሁ ማለት ነው። እኔ ሁሉንም ነገር ስለነገሩኝ ምን እንደሚፈልጉ እኔ ጠንቅቄ ስለማቅ ያን እኔ ጋር እናንተ ከጨረሳችሁ በኋላ እኔ ቀጥታ ወደ ሰዎች ወስዳችኋለሁ ማለት ነው። መዲና ከሆናችሁ እንደውም በጣም ቀላል ነው። ይሄ የማሳያችሁ ቦታ እቤታችን ስር ነው። መክተብ አለ እዙ ራሱ ተገናኝታችሁ እኔ ለራሴ ሴትዮ ልጅ መጥቼ እዚ ጋር መጨረስ ትችላላችሁ ማለት ነው። ስለዚህ መልካም ሰው ናቸው ወይ ምንድን ናቸው ወይ ለምትሉት በጣም መልካም ናቸው፣ ከሚገባው በላይ ማለት ነው። እውነቴን ነው የምላችሁ። እያካበርኩ ምናምን አይደለም፣ እኔ ምንም አላገኝም። ይሄን ታውቃላችሁ። መጥፎ ሰው ላይ ብጥላችሁ ምንም አላገኝም። እኔ ለራሴ የቆየሁባቸው ናቸው፣ ጠንቅቄ ነው ማውቃቸው ማለት ነው። የጅዳዋን ብትሆን እንደዛው ስለዚህ የመዳም ቅበሞች መክተብ ነገ ተነገ ወዳ መልሶ በኢቃማችሁ 12 ሰው 10 ሰው መጥቶበት ኦኦ ከምትሉ እነዚህ ለራሳቸውም ስለሚፈሩ እናንተንም ፈርተው ይዟችኋል። ብቻ ከእናንተ ችግር አይምጣ እንጂ ማለት ነው ከእናንተ ችግር ከመጣ ግን እንግዲህ እዛን ሰዓት የሚፈጠረውን አላቅም። ለእኔም ሲነግሩኝ አስጠንቅቀው ነው የነገሩኝ። ችግር የማያመጡ ከሆነ እንደዚህ መጠጥ ቦታ፣ እንደዚህ አይነት ቦታ የማትገኙ ከሆነ ማለት ነው። እንዲሁም ደግሞ ከኩፌራና ሌላ ውጭ መዳም ቤት ምሳሌ ቁጭ ብላችሁ መዳም ቤት የምሰሩ ነገር ግን መዳሞቻችሁ ላይ ከፊል መንቀል የማትፈልጉም ልጆች ካላችሁ ምንም ችግር የለም ለእናንተ የሚሆኗችኋል። አምሻይ እነሱ የሚጠይቋችሁን ነገር አንድ ጊዜ ለሁለት አመት ብትፈልጉ ለአመት ብትፈልጉ ኢቃማችሁን ይጀድዱላችኋል። ከዛ በኋላ ኢላ እናንተ ችግር ካላመጣችሁ እውነቴን ነው የምላችሁ ምንም አያገናኛችሁም ማለት ነው። ስልክ ቁጥሬን ለምትፈልጉና በቴሌግራም እኔን ማናገር የምትፈልጉ እዚጋ አስክሪኑ ላይ ይሄው እንደምታዩት ስልኬን አስቀምጨላችኋለሁኝ በዚህ ስልክ ቁጥር በቴሌግራም አናግሩኝ እላችኋለሁኝ ለእናንተው ነው እውነቴን ነው የምላችሁ ትጠቀማላችሁ ለምን ብትሉ እኔ የማይሆን ሰው ላይ ለራሴ የማልፈልገውን ነገር እኔ ለሰው አላደርግም እኔ ሰዎቹ መጥፎ ከሆኑ እናንተ መቼም አረቦቹን ጠቅሜ ዜጋዬን አልጎዳም ይሄ የሚታወቅ ነገር ነው። እንደዚህ እንደምታወት እንደ ሶሻል ሚዲያ ሰው እንደዚህ አጭበርብሬያችሁ ምናምን ምን አገኛለሁ? እናንተ ስለተጎዳችሁ ምንም አላገኝም። ነገር ግን እንደነገርኳችሁ እኔ አማና ምለው እናንተን ነው እንጂ ለአረቦቹ፣ ሀንድረድ ፐርሰንት በጣም እርግጠኛ ሁኜ ነው የምነግራችሁ ማለት ነው። እንደነገርኳችሁ በተለይ ኩፌራ ቤት የምትሰሩ ልጆች፣ ምክንያቱም እናንተ በቃ ስራችሁ ላይ ብቻ ትኩረት ስለምታደርጉ አስለን አስለን ይረሷችኋል እነሱ ጆጅ ጅልኝ ሄሎ እኔ ፋጥማ ነኝ እኔ ፉዚያ ነኝ ስትሉ ስትደውሉባቸው ነው እንጂ የሚያስታውሷችሁ፣ ከዛ ውጭ ምንም አያስታውሷችሁ። ሰራተኛ የላቸውም ወይ መታችሁ ስሩ ቢሉ ንስ ነው እንደዚህ አይሏችሁም። በጣም ስለምተማመን ነው እኔ በራሴ ማለት ነው። ሀቃቸውንም አያስነኩ፣ ሀቃችሁንም አይነኩ። ስለዚህ እንደነገርኳችሁ በቁጥሬ መሰረት ደውሉልኝ። እኔ ያገናኛችኋለሁ፣ እላችኋለሁ። ውዶቼ በመክተብ ብትነቅሉ በጣም አስቸጋሪ ነው። እውነቴን ነው የምላችሁ፣ ኢቃማ ማለት ነው። ከመጀመሪያው ያስደስታችኋል፣ ነገር ግን መጨረሻው ደግሞ ያው ለቅሶ ነው የሚሆንባችሁ። እኔ ስለማቅ ነው እዚ ሀገር ላይ እንደው በኢቃማ መቶ የተጠቀመ እመዳን ቤት አርፎ ቁጭ ብሎ እመዳን ቤት አርፎ ቁጭ ብሎ የሰራ ነው እንጂ እና ደግሞ በድሮ ሰዓት መተው ኢቃማቸውን በውጭ አድርገው ስራቸውን በውጭ አስፋፉ። ልጆች ደህና ገቢ ያላቸው ልጆች ቢከፍሉም ያን ያክል ስለማይጎዱ እነሱ ናቸው እንጂ ተጠቃሚ የሚሆኑት። ሌላው ሰው እውነቴን ነው የምላችሁ ምንም የተጠቀመ የለም። ተኪሳራ ውጭ ማለት ነው። አመቱ ሲሮጥ እንደምታወጥ ቶሎ ቶሎ ነው በቃ አመቱ ድረስ ድረስ የሚለው ስለዚህ፣ በዛ ሰዓት ሁልጊዜ እየተከፈለ ለኢቃማ በዚህ ስራ በጠፋበት ዘመን በጣም ከባድ ነው የሚሆነው። ስለዚህ ካገኛችሁ ከቻላችሁ መዳሞቻችሁ ላይ አርጉ። ካልቻላችሁ ደግሞ እንደዚህ በጣም በቃ ግዴታ መያዝ አለብን ኢቃማው መያዝ አለብን ካላችሁ ደግሞ እንደዚህ ሰው ሲገኝ የሚታወቅ ሰው ሲገኝ በእነሱ ላይ ነቅል ብታደርጉ በጣም የተሻለ ነው ልላችሁና፣ ሀሳብ አስተያየታችሁን እንግዲህ እንደነገርኳችሁ በኮሜንት አስቀምጡልኝ። በተረፈ እንግዲህ ቻናሌን ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አይከፈልበትም። ፕሊስ አሳድጉኝ አገር